ክፍልን የተከበራችሁና የተወደዳችሁ የኢትዮ ከረንት ቤተሰቦቻችን እንደምን አላችሁ? የዕለቱ የዜና ወጃችን እንሆ ጀምረዋል። አዳዲስና ወቅታዊ መረጃ ማስደመጥ ጀምረናል። በቅድሚያ ርዕሰ ዜናዎቹ ነግራችኋለን። አብራችሁን ቆዩ። የኬንያው ፕሬዝዳንት በህዳሴው ግድብ ምርቃት ላይ በመገኘታቸው ቅር መሰኘታቸውን ገለጸች። የኬንያው ፕሬዝዳንት ዊልያም ሩቶ በታላቁ የኢትዮጵያ ህዳሴ ግድብ ምርቃት ላይ በመገኘታቸው ግብፅ ቅር እንደተሰኙ በኬንያ ግብፅ አምባሳደር የሆኑት ሀቲም ዩስሪ ሆስኒ ለሀገሪቱ ፓርላማ አፈ ጉባኤ ገልጸዋል። በዚህም በዜና ትንታኔያችን የምንመለከተው ይሆናል። የሶማሊያው ፕሬዝዳንት ኢትዮጵያና ግብጽ በሀገራቸው ውስጥ እንዲዋጉ እንደማይፈቅዱ ተናገሩ። የሶማሊያው ፕሬዚዳንት ሀሰን ሼክ መሐሙድ በሀገራቸው በሰላም ማስከበር የሚሰማሩ የኢትዮጵያና የግብጽ ወታደሮች ወደ ግጭት ሊገቡ የሚችሉበት ምክንያት እንደሌለ በመግለጽ የውክልና ጦርነት አይኖርም ሲሉ አብራርተዋል። እነዚህን የመሳሰሉ አርዕስተ ዜና ወደ እናንተ ይዘን ቀርበናል። ቤተሰብ ለመሆን ላይክ፣ ሸር፣ ሰብስክራይብ ማድረገውን እንዳይረሱ። ወደ ዕለቱ የመጀመሪያ ዜና ትንታኔያችን ስናል ፕሬዚዳንት ዊሊያም ሩቶ በታላቁ የኢትዮጵያ ህዳሴ ግድብ ምርቃት ላይ በመገኘታቸው ግብፅ ቅር እንደተሰኘች በኬንያ ግብፅ አምባሳደር የሆኑት ሀቲም ዩስሪ ዩስኒ ለሀገሪቱ ፓርላማ አፈ ጉባኤ ገልጸዋል። አምባሳደሩ ተቀብለው ያነጋገሩት የኬንያ ፓርላማ አፈ ጉባኤ ዌሴስ ዊንታጎል በበኩላቸው ግብፅ ከናይል ውሃ ጋር የተያዘ ያላት ማንኛውም ስጋት በተመለከተ ኢትዮጵያ ላይ ብቻ ከማተኮር ይልቅ ከሁሉም የተፈሰስ ሀገር አጋ እንድትመካከር ጠይቀዋል። መገናኛ ብዙኃን ዘገባ እንደሚያመለክተው ከሆነ የኬንያ ፓርላማ አፈ ጉባኤ ዋንቲጉል እና የግብፁ አምባሳደር ሁስኒ ባደረጉት ንግግር በዝርዝር ከተነሱላቸው ጉዳይ አንዱ በካይሮና በአዲስ አበባ መካከል ያለመግባባት ምንጭ የሆነው የናይል ውሃ ጉዳይ ነው ብለዋል። የግብፅ አምባሳደር ኢትዮጵያ ከሁለት ሳምንታት በፊት ባስመረቃቸው ግዙፍ የኢትዮጵያ ህዳሴ ግድብ ያላ ቅሬታ አስረድተው፣ አምባሳደር ሁስኒ የህዳሴው ግድብ ግንባታ ከዓለም አቀፋዊ ህግ ተቃረንና የተቋቋመ ህግ ማዕቀፍ የማያከብር እንደሆነ መናገራቸው የኬንያው ዘስታር ጋዜጣ ዘግበዋል። አምባሳደሩ አክለው የሀገራቸው ያላትን መብት የሚያስጠብቀው የናይል ውሃ ፍትሐዊ ተጠቃሚነት የሚያረጋግጥ አሳሪ ስምምነት እንዲፈረም ከአስር ዓመት በላይ ለሚሆን ጊዜ ስትጥር እንደነበር ገልጸዋል ተብለዋል። የግብፅ ልዑክ ለምሳሌ አሉ ፕሬዚዳንት ዶናልድ ትራምፕ የመጀመሪያ ስልጣን ዘመናቸው ረጅም ድርድር በኋላ ዋሽንግተን ስምምነቱን ለመፈራረም ዝግጁ ነበር። በመጨረሻም ግን ኢትዮጵያ ልትገኝ አልቻለችም። በቀላሉ የግድቡ ግንባታ ለማጠናቀቅ ጊዜ እየገዙ ነው ሲሉም ኢትዮጵያን ከሰዋል። ግብፅ ሁሉም የናይል ተፋሰስ ሀገራት የኤሌክትሪክ ኃይል ማመንጨት በውሃ ለመጠቀም ያላቸው መብት እንደምታከብር መናገራቸው ተዘግቧል። ይሁን እንጂ ኬንያ በህዳሴው ግድብ ምረቃ ላይ በመሳተፏ ግብፅ ቅር መሰኘቷ አምባሳደሩ ሁስኒ ገልጸዋል። የኬንያ ፕሬዝዳንት ዊልያም ሩቶ በጳጉሜ 4 2017 ዓ ም በተካሄደው ታላቁ የኢትዮጵያ ህዳሴ ግድብ ምረቃ ስነ ስርዓት ላይ ዋና እንግዳ ሆነው ተገኝተው ነበር። የኬንያ ፕሬዝዳንት ተጨማሪም የሶማሌ፣ ጅቡቲ፣ ደቡብ ሱዳንና ባርዶስ መሪዎች እንዲሁም የአፍሪካ ህብረት ኮሚሽን ሊቀበ በር ሙሐመድ አሊ የሱፍ ተገኝተዋል። ፕሬዚዳንት ሩቶ በሥነ ሥርዓቱ ላይ ባደረጉን ንግግር ታላቁ የኢትዮጵያ ህዳሴ የግድብ ግንባታ ሀገራዊ ፕሮጀክት ብቻ ሳይሆን ፓናፍሪካ መገለጫ ነው ሲሉ አሞካሽተው ነበር። ሀገራቸው ከግድቡ የሚመነጭ ኤሌክትሪክ ኃይል የተወሰነ ለማግኘት የኃይል ሽያጭ ስምነት ለመፈራረም ዝግጁ መሆኗን አስታውቀው ነበር። የትኛውም ሀገር ይህን አይነት ሀብት የመጠቀም እድል መከልከል የለበትም ያሉት ሩቶ የኃይል ውሃ አጠቃቅም ፍትሐዊ እና ዘላቂ ትብብር ኤርሰበርስ መከባበር ላይ መርሆች ላይ ተመሰረተ ሊሆን እንደሚገባ ተናግረዋል። ትናንት ዕለት የኬንያው ፓርላማ አፈጉባኤ አግኝተው ያነጋገሩት የግብፁ አምባሳደር ሁስኒ የኬንያው ፕሬዝዳንት በህዳሴው ግድብ ምረቃ ሥነሥርዓት ላይ መገኘታቸው አገራቸው እንዳልተደሰተች አስረድተዋል። የኬንያ በዝግጅት ላይ በመገኘቷ ከፍተን ነበር። በየትኛውም ተፋሰስ ሀገራት አልተገኙም ነበር ኬንያ ብቻ። ጅቡቲ፣ ሱዳን እና ሶማሌ ናይል ተፋሰስ አካል አይደሉም፣ በማለት መናገራቸውን ጋዜጣ ዘግቧል። ኬንያ ኢትዮጵያ ግድብ የመጠቀምኛ ጉዳይ አይደለም። ከኢትዮጵያ ጋር ያለን ጉዳይ ኤሌክትሪክ ኃይል ከማምንጨ ጋር የተያዘ አይደለም ከናይል ውሃ እንጂ። በግብጽ እና በሱዳን በኢትዮጵያ መካከል የሁለትዮሽ ወይም ሶስትዮሽ ስምነት ላይ መድረስ አለብን። ይህ ስምነት በአለም አቀፋዊ ህግ መሰረት አስገዳጅ አለበት በማለት ሀገራቸው አቋም አስረድተዋል። የኬንያ አፈ ጉባኤ ሞሰስ ዋንቲጎን ይህንን ንግግር በተመለከተ በፌስቡክ ገጻቸው ባሰፈሩት ጽሑፍ የግብፅ መንግስት በናይል ወንዝና በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ አካታች ውይይት እንዲቀበል ማሳሰባቸው ገልጸዋል። ፕሬዚዳንት ሩቶ ግብፅ ኢትዮጵያ በብቻ ከመጥቀስ ይልቅ ከሁሉም የናይል ተፋሰስ ሀገራት ጋር እንድትመክር በሚል ያቀረቡት ሀሳብ እንደሚቀበሉት አፈ ጉባኤ በጽሑፋቸው ጠቅሰዋል። ፕሬዚዳንት ሩቶ ሀሳብ በመከተል ውሃ የጋራ ሀብት በመሆኑ ሀገራትን ከመከፋፈል ይልቅ አንድ ማድረግ እንዳለበት በመግለጽ ጥሪው በድጋሚ አቅርቤያለሁ ብለዋል። ይህ የሚያጠናክር ዘገባ ያወጣው ዘስታር አፈ ጉባኤው ከእናንተ ከግብፅ ሆነም ከጎረቤት ሀገር ኢትዮጵያ ችግር የለብንም፣ ወዲያም ኤሌክትሪክ ኃይል ከነሱ ስለምናስገባ ከህዳሴው ግድብ ተጠቃሚ ነን ሲሉም ገልጸዋል። ፕሬዚዳንቱ በቅርቡ እንደተናገሩት ግብፅ በናይል ጉዳይ ላይ ስጋት ካላት በኢትዮጵያ ላይ ብቻ አታተኩርም፣ ሁሉም ውይይት ጠረጴዛ ጥሩና ችግር በጋራ ለመፍታት በጋራ እንረዳዳለን ማለታቸውን አስነብበዋል። በተጨማሪም አፈ ጉባኤ ኢትዮጵያ ጋር የሚነሳ ግጭት አፍሪካ ቀንድ የበለጠ አለመረጋጋት ውስጥ ይከተዋል በማለት በፌስቡክ ጽሑፋቸው ስጋታቸውን አንስተዋል። ኬንያ በቪክቶሪያ ሐይቅ በኩል ለናይል ውሃ አስተዋጽኦ የምታበረክት እንደመሆኗ መጠን በአፍሪካ የራሷ ተግዳሮቶች በመተግበር በሀገራት መካከል ሀገር በቀል መፍትሄ በማፈላለግ መፍትሄ አቅም እንዳላት ታምናለች ብለዋል። ጉባኤ ሞሰስ ዊንታጎል ኬንያ ከአዲስ አበባና ካይሮ ጋር ያለው ግንኙነት በመጥቀስ ሀገራቸው ስምነት ለመገንባት አሸማጋይነት ሚና ለመጫወት ዝግጁ መሆኗ እንደ እንደተናገሩ ተዘግቧል። በኒውዮርክ የተባበሩ መንግሥታት ድርጅት ጠቅላላ ጉባኤ እየተስፋፉ እየተሳተፉ ያለው ፕሬዚዳንት ዊሊያም ርቶ ወደ ሀገር ሲመለሱ ይህም በተመለከተ እንደሚያነጋግሯቸው፣ እንዲሁም ወደ ጋራ አንድነት መምጣት እንድንችል ከግብፅ አመራሮች እንዲሁም ከሌሎች ናይል ተፋሳ ሀገር አጋ እንድንነጋገር እንመክራለን እንዳሉም ገልጸዋል። ኢትዮጵያና ግብፅ የሕዳሴው ግድብ በተመለከተ ለዓመታት ሲያደርጉት የቆዩት ድርድር ሙሉ በሙሉ ስምምነት ላይ ሳይደርስበት ግድብ ወደ ስራ ገብቷል። አሁንም ቢሆን ግን ኢትዮጵያ ለንግግርና ለድርድር በሯ ክፍት መሆኑን የውሃና ኢነርጂ ሚኒስተር ዶክተር ሀብታሙ ኢቴፋ ከቢቢሲ አፍሪካ ጋር በነበራቸው ቆይታ መናገራቸው አይዘነጋም። የሶማሌው ፕሬዝዳንት ኢትዮጵያና ግብፅ በሀገራቸው ውስጥ እንዲዋጉ እንደማይፈቅዱ ተነገረ። የሶማሌው ፕሬዝዳንት አሰሸው መሐመር በሀገራቸው ለሰላም ማስከበር የሚሰማሩ የኢትዮጵያና የግብፅ ወታደሮች ወደ ግጭት ሊገቡ የሚችሉበት ምክንያት እንደሌለ በመግለጽ የውክልና ጦርነት አይኖረንም አሉ። ፕሬዝዳንቱ ከቢቢሲ ፎክስ ኦፍ አፍሪካ ቴሌቪዥን ጋር በነበራቸው ቃለ ምልልስ እንደተናገሩት በሁለት ሀገር መካከል በሶማሌ ምድር የሚካሄድ ጦርነት እንደማይኖርና ሶማሌ ይህን እንደማትፈቅድ አሳውቀዋል። የሶማሌው ፕሬዝዳንት አሰሸ መሐመር ከዚህ ቃል አለመለለስ ላይ ኢትዮጵያና ግብጽ በሶማሌ ውስጥ ግጭት ውስጥ ሊገቡበት የሚችለው እድል እንደሌለም ተናግረዋል። በሁለት ሀገር ግጭት መግባት የሚፈልጉ ከሆነ በራሳቸው ሊዋጉ ይችላሉ ያሉ ፕሬዝዳንቱ ነገር ግን በሶማሌ ምድር የሁለት ሀገራት ሰራዊት የሰፈሩበት ቦታ ተቀራራቢ ስላልሆነ ለግጭት የሚያበቃ እድል የለም ብለዋል። በግብፅና በኢትዮጵያ መካከል ወታደሮች መካከል በመቶ ሺህ የሚቆጠሩ ሌሎች ኪሎ ሜትር ቀን መኖራቸው የገለጹ ፕሬዝዳንቱ ግብፅ ኢትዮጵያን ለመረበሽ የምትፈልግበት ምክንያት አይታየኝም። ኢትዮጵያን በሶማሌ በኩል የግብ ሰላም አስከባሪ ኃይል ለመረበሽ የምትፈልግብን ምክንያት አይታየኝም ብለዋል። በኢትዮጵያና ግብፅ ወታደሮች ሶማሊያ በጦርነት አውድሜ የሚያደርግ የውክልና ጦርነት ማድረግ እንደማይችሉ ሶማሌም ይህም በግዛቷ እንዲከወን እንደማትፈቅድ አሳውቀዋል። ፕሬዚዳንት ሐሰን ሼክ መሐመድ ለአስር ዓመታት በተካሄደ ጦርነት መሰላቸቷና ተጨማሪ አዲስ ጦርነት እንደማትፈልግም አክለዋል ተናግረዋል። የራሳችን ችግር አሉብን፣ የራሳችን ጦርነት አሉብን በማለት ሌሎች ሀገራት እዚህ ወጥተው በላያችን ላይ እንዲዋጓ አንፈልግም በማለት ያፈጽሙ አይሆንም ሲሉ አጽንኦት ሰጥተው ተናግረዋል። ፕሬዚዳንት ሐሰን ሼክ መሐመድ መንግስት በአፍሪካ ሕብረት የሶማሌ ድጋፍ ማረጋጋት ተልዕኮ ውስጥ የሚሳተፉ ሀገራት 11 ሺህ ወታደር እንደሚያዋጡ የገለጹ ባለፈው አመት ነበር። ኮ በተባበሩ መንግስታት ድርጅት የጸጥታው ጥበቃ ምክር ቤት በጸደቀበት ስብሰባ ላይ የሶማሌ ተወካይ ባደረጉ ንግግር በስምሪቱ የሚሳተፉ ወታደሮች ድልድል የተወሰነ በሁለትዮሽ ስምነት እንዲሆን ገልጸው ነበር። በሀገሪቱ ሰላም ማስከበር የሚሳተፉ ሀገራ መካከል በህዳሴው ግድብ ቅሬታ ውስጥ የገቡት ኢትዮጵያና ግብጽ ይገኙበታል። የኢትዮጵያ ሰራዊት በሶማሌ ውስጥ ሰላም ለማስከበር ከተሰማራ ሀያ ዓመታት ያስቆጠረ ሲሆን ግብጽ ጦሯን ለዚህ ተልዕኮ የላከችው ሶማሌ ከኢትዮጵያ ጋር ውዝግብ ውስጥ በገባችበት ባለፈው አመት ነበር። ኢትዮጵያ በታህሳስ 2016 ዓመተ ምህረት ነጻ አገርነቷን ካወጀችው ሶማሌላንድ ጋር የተፈራረመችበት የባህር ስምነት ከሶማሌ ጋር አተናርቋት አድርጓት ነበረ፣ ወይም አኮራርፏት ነበር። በሁለት ጎረቤታሞች ለአንድ ዓመት ያህል ባለመግባባት ውስጥ ከቆዩ በኋላ በቱርኩ ፕሬዝዳንት ረሲብ ጣይብ ኤርዶሃን አቅራቢነት አንካራ ላይ በተደረገው ውይይት በስምነት ላይ ደርሰዋል። በሀገር መሪዎች በስምነት ከደረሱ በኋላ በሰጡ ጋዜጣዊ መግለጫ ላይ የቱርኩ ፕሬዝዳንት ስምነት ለወደብ አልባ ኢትዮጵያ የባህር መተላለፊያ በር እንዲታገኝ የሚያደ ያደርገው ነው ሲሉ እምነታቸውን ገልጸዋል። ፕሬዝዳንት ሐሰን ሼህ መሐመድ ከቢቢሲ ጋር በነበራቸው ቆይታ በሶማሌ ና ኢትዮጵያ መካከል የወደብ አገልግሎት ጉዳይ ንግግር እየተደረገበ መሆኑን ጠቅሰው ገና ገና መቋጫ እንዳላገኘ ጠቅሰዋል። ኢትዮጵያ የሶማሌ ወደብ ተከራይታ ብትጠይቅም ችግር የለብንም ሲሉም ተናግረዋል። ሴናተር ዜድ ክሩድ ዶናልድ ትራምፕ ለሶማሌ እውቅና እንዲሰጡ መጠየቃቸውን በተመለከተ የተጠቀሱ ፕሬዚዳንቱ ይህን የአፍሪካ ሕብረት ቻርተር የሚጥስ የተባበረውን መንግስታት ድርጅት ቻርተር የሚጥስ ነው፣ ሶማሌላንድ የሶማሌ አካል ናት ብለዋል። የሶማሌ ፕሬዚዳንት ሼህ መሐመድ ከዚህ ቃለ ምልልሳቸው ላይ ከአልቃኢዳ ግንኙነት ያለው እስላማዊ ቡድን አልሸባብ በተደጋጋሚ የግድያ ሙከራ እንደተደረገባቸው ተናግረዋል። አልሸባብ ባለፉት ሁለት ዓመታት ለአምስት ተከታታይ ጊዜ በሞቃዲሾ እና በጦር ግንባሮች ላይ የግድያ ሙከራ እንዳደረገባቸው፣ የመጨረሻ ሙከራ ባለፈው ዓመት መጋቢት ወር ላይ እንደነበር ለቢቢሲ አስታውሰዋል። ምንም እንኳ ቡድኑ ፕሬዚዳንቱን ለመግደል ያልተሳካ ሙከራ ቢያደርግም እየተዳከመ መሆኑን ገልጸዋል። በአሁኑ ሰዓት ያለማደገኛ አሸባሪዎች ሲሉ የጠሯቸው አልሸባብና አይኤስ ከተለያዩ አውደ ውጊያው እየተፋለመች መሆኑ የጠቀሰው ፕሬዝዳንት ይህን ከፍተኛ የደህንነት ተግዳሮት መፍጠሩን ተናግረዋል። በአሁኑ ወቅት ተግዳሮቶች በሀገሪቱ ጦር መገንባት እና እግር መንገድ ጦርነት ማካሄድ መሆኑን አንስተዋል። ባለፉት ሶስት ዓመታት ከአሸባሪዎች ጋር የሚደረግ ጦርነት በርካታ ውጤታሞች ማግኘታቸው የጠቀሱ ፕሬዝዳንቱ በርካታ ከተሞችና አካባቢዎች በአልሸባብ ነጻ ሆነዋል ብለዋል። ነገር ግን አሁን ከአልሸባብ የተወሰኑ የገጠር አካባቢዎች እንደሚቆጣጠር አልሸሸጉም። ከበፊቱ ሲነጻጸር አልሸባብ ተዳክሟል ያሉ ፕሬዚዳንቱ የገንዘብ ምንጮን ለማድረቅ በርካታ የባንክ አካውንቶችና ሞባይል ገንዘብ ዝውውሮችን ዘግተናል ብለዋል። ባለፈው ዓመታት የሰኔ ወር የአሜሪካ መንግስት በርካታ አፍሪካ ሀገራት ላይ የጉዞ ገደብ ከጣለባቸው ሀገራት መካከል አንዱ ሶማሌ መሆኑን በወቅቱ የአፍሪካ ሀገራቸው በሽብርተኛ ምቹ የሆነች ተብላ መገለጿ የጠቀሱ ፕሬዚዳንቱ ሀገራቸው ከዚህ መልኩ መገለጿ ፈጽሞ እንደማይስማሙ ገልጸዋል። ለሽብርተኝነት ምቹ ሆኖ የሚባሉ ሽብርተኛ የተዋጋ ባይሆንም ነበር ሲሉ ሀገራቸውን ተከላክለዋል። ሀገራቸው ከ33 ዓመት በኋላ የተጣለባትን የመሳሪያ ግዥ ማዕቀብ መነሳቱን፣ በአውሮፓውያ 1972 ወዲህ መንግስት ድርጅት የጸጥታው ምክር ቤት አባል ቋሚ ያልሆነች አባል መሆኗ፣ የ5 ቢሊዮን ዶላር እርዳታ ስረዛ ማግኘቷል፣ ለዓለም አቀፋዊ በቀጠናው ድርጅቶች ውስጥ መሳተፍ መጀመራቸው በመጥቀስ ይህ ሁሉ ሆ ሆነው አልሸባብ እያሸነፈ ስለሆነ ነው ብለዋል።